ሰላም እንደምን አላችሁ። ጠበቃና ሕግ አማካሪ ሙልቀን ነኝ። እንግዲህ ምንጩ ያልታወቀ ንብረት ወይም የንብረት ማስመለስ አዋጅ በአዋጅ ቁጥር 1364 ህዝባር 2017 ሚያዚያ 24 2017 ዓ ም በነጋሪት ጋዜጣ ታትሞ ወደ ስራ ተገብቷል። ይህ አዋጅ እወርሳለሁ ያለው ንብረት ምን አይነት ንብረትን ነው፣ አዋጅ ውስጥ ተፈጻሚ የሚሆነው ለምን ያህል ጊዜ ነው የሚለውን የህግ ነጥብ አነሳለሁ። እንግዲህ በአዋጁ አንቀጽ 5 ነጥብ 1 ላይ በተጠቀሰው መሰረት አንድ ግለሰብ በቀጥታም ሆነ በተዘዋዋሪ ያለው ንብረት ወይም የኑሮ ደረጃ አሁን ባለበት ወይም አስቀድሞ በነበረበት ስራ ወይም ሌላ መንገድ ከሚያገኘው ወይም ሲያገኝ ከነበረው ሕጋዊ ገቢ የማይመጣጠን እንደሆነ እና የንብረቱ ወይም የኑሮ ደረጃ ምንጭ በተመለከተ ምክንያታዊ የሆነ የወንጀል ጥርጣሬ በኖረ ጊዜ የዚህ አይነቱ የኑሮ ደረጃ ወይም ያለው ንብረት እንዴት ሊኖረው እንደቻለ ለፍርድ ቤት ካላስረዳ በስተቀር ንብረቱ ይወረሳል በማለት ተጠቅሷል። ይህ ማለት አንድ ሰው እንግዲህ አሁን ላይ ያለው ንብረት አስቀድሞ ከነበረው የኑሮ ደረጃ ወይም ደግሞ አሁን ላይ እየኖረ ካለው የኑሮ ደረጃ አንጻር ሰማይና ምድር ሆኖ የሚታይ ከሆነ ይህ ሰው ወንጀል ውስጥ ተሳትፏል ተብሎ ምክንያታዊ የሆነ ጥርጣሬ የሚያስከትል ከሆነ የምታገኘው ገቢና እየኖርክ ያለው ኑሮ አልተመጣጠነም፣ አስረዳ ሲባል ይህን የመሰለ ሀብት እንዴት ሊያገኝ እንደቻለ ለፍርድ ቤት ማስረዳት ይኖርበታል። ስለዚህ የሀብቱ ምንጭ ከህጋዊ ገቢ ምንጬ ነው ብሎ ማስረጃ አቅርቦ ካላስረዳ በስተቀረ የሚኖረው ኑሮና ሲያገኝ የነበረው ገቢ፣ ገቢ ሲባል ህጋዊ ገቢ ሰማይና ምድር ሆኖ ከተገኘ ንብረቱ ወይም ሀብቱ ይወረሳል ማለት ነው። ይህ አዋጅ ተፈጻሚነቱ እስከ መች ድረስ ነው የሚለውም በተመለከተ በአዋጁ አንቀጽ ስምንት ላይ የተጠቀሰ ሲሆን፣ ክስ የሚቀርብበት ጊዜ እና የገንዘብ መጠኑም ተጠቅሷል። በዚህ መሰረት ይህ አዋጅ ተፈጻሚ ከመሆኑ በፊት ማለትም እንግዲህ ሚያዚያ 24 2017 ዓ ም በነጋሪት ጋዜጣ ታትሞ ወጥቷል። ከዛ ቀን ጀምሮ የጸና ነው ይላል። ከዚህ ጀምሮ ባሉት 10 ዓመታት ውስጥ ወይም ተፈጻሚ ከሆነ ጊዜ ጀምሮ የተገኘ ምንጩ ያልታወቀ ንብረት ለማስመለስ ክስ ሊቀርብ ይችላል ይላል። ስለዚህ እንደው በነጋሪት ጋዜጣ ታትሞ የወጣበትን ቀን ሚያዚያ 24 2017 ይዘን ወደኋላ ብንመለስ እስከ ሚያዚያ 24 2007 ድረስ ምንጩ ያልታወቀ ሀብት የተገኘ እንደሆነ ይወረሳል ማለት ነው። ሆኖም ግን ወደኋላ ተመልሶ ተፈጻሚ የሚሆነው ወደኋላ አስር ዓመት ተመልሶ ምንጩ ያልታወቀ ንብረት ላይ ክስ የሚቀርበው ግምቱ ከብር አስር ሚሊዮን በላይ ከሆነ ነው በማለት በዚህ አዋጅ አንቀጽ ስምንት ስር ተጠቅሷል። ስለዚህ ወደኋላ ስንመለስ 2007 ዓ.ም ድረስ አስር ሚሊዮን ብር የሚገመት ንብረት ከየት እንዳመጣ ማስረዳት የማይችል ሰው